ጠና ይስጥልኝ፣ የቻናላችን ተከታታዮች ዛሬ ልዩ የሆነ የሳይኮሎጂ ቪዲዮ ይዘንላችሁ መጥተናል። የቪዲዮ ርዕስ ክራብ ሜንታሊቲ ይባላል። ክራብ ሜንታሊቲ ማለት ጊንጥን በባሊ ውስጥ ብናስቀምጣት የምታሳየውን ምላሽ፣ ከባሊ ውስጥ ለመውጣት የምታደርገውን ሂደት የሚያሳይ አይነት የሳይኮሎጂ ትንታኔ ነው። አንድ ጊንጥ በባሊ ውስጥ ብትቀመጥ ወደ ላይ ለመውጣት የራሷን ጥረት ታደርጋለች። ነገር ግን ከሌሎች ጊንጦች ጋር አብረን ብናስቀምጣት በዙሪያ ያሉ ጊንጦች ወደታች በመሳብ ጊንጧ ወደ ላይ እንዳትወጣ ያደርጓታል። ስለዚህ አንዷ ጊንጥ አንዷን አንዷ ጊንጥ አንዷን እየሳበች ወደታች እንድትወርድ የሚያደርግ ነው። በዚህም ምሳሌ ወደ ሰው በምንተረጉምበት ጊዜ ሰዎች የሌሎችን ሰዎች እድገት፣ ወደ ላይ መውጣት፣ መሻሻል ወደ ኋላ የሚጎትቱበትን አይነት ሂደት ሳይኮሎጂስቶች ይተረጉሙታል ማለት ነው። ክራብ ሜንታሊቲ አስተሳሰብ ይባላል። ሰዎች ከኔ በላይ ውጤታማ መሆን የለባቸውም። ሰዎች እንዴት እንደዚህ አይነት ስኬት ላይ ይደርሳሉ? በማለት የሌሎችን ስኬት ወደኋላ የሚጎትት አይነት አስተሳሰብ ነው። የክራብ ሜንታሊቲ አስተሳሰብ መገለጫዎች፣ ሌሎች ውጤታማ የሆኑ ሰዎችን መውቀስ፣ ሰዎች ከኔ በላይ ውጤታማ መሆን የለባቸውም ብሎ ማሰብ፣ ሌሎች ሰዎች ውጤታማ ሲሆኑ መናደድ፣ የሰዎች ስኬት ላይ መጥፎ አስተሳሰብ ማሰብ፣ እንዴት ወደ ላይ ይወጣሉ፣ እንዴት ስኬታማ ይሆናሉ፣ እንዴት ይለወጣሉ ብሎ መጥፎ ስሜት ማሰብ የሰዎች ስኬት በእድል ወይም በልዩ ጥቅም እንደተገኘ አድርጎ ማሰብ። እሱ ያገኘው ወይም ስላገኘ ነው፣ እሱ ውጤታማ የሆነው እንደዚህ ስላገኘ ነው። እሷ የተሻለ ያገኘችው ከላይ ስለረዳት ነው። እንደዚህ እንደዚህ አይነት አስተሳሰቦች ክራብ ሜንታሊቲ ይባላሉ ማለት ነው። ለምን ክራብ ሜንታሊቲ በሰዎች ላይ ይታያል? ወይንም ክራብ ሜንታሊቲ ያላባቸው ሰዎች ምን አይነት ሂደት ላይ ናቸው ያሉት፣ ምን አይነት ነገር ያሳያሉ? ያንን በምናይበት ጊዜ እራሳቸው መልካም እንደሆኑ እንዲሰማቸው መፈለግ፣ ሌሎች ስኬታማ የሆኑት እኔ ሳላጣው ነው ብሎ ማሰብ፣ አንድ ነገር ጥቅም አያስገኝልኝም ብሎ ሲያስቡ ሌላውን እንደ መጉዳት አይነት አስተሳሰብ ማሰብ ከዚህ ቀደም ያገኘሁት ውጤት እውቅና አልተሰጠውም ብሎ ማሰብ እና ይህም በልብ ላይ የተለየ ጠባሳ እንዲኖር አድርጎ የሚተው ሁኔታ ነው ማለት ነው። በዚህም ምክንያት ሰዎች በጓደኞቻቸው፣ በስራ ባልደረቦቻቸው፣ በቤተሰቦቻቸው ላይ ክራብ ሜንታሊቲ የሚባለውን አስተሳሰብ ሊያስቡ ይችላሉ ማለት ነው። ነገር ግን መመልከት ያለብን እኛ ሰዎችን ጥሩ ስንመኝላቸው ሰዎች የሚያደርጉት ነገር መልካም እንደሆነ ስናስብ የሰዎችን እድገት በቀናነት ስናይ ይሄ ለእኛም ቢሆን የተሻለ ነገር ሊፈጥርልን ይችላል፣ ለእኛም ቢሆን የተሻለ እድል ሊሆን ይችላል፣ ለእኛም ቢሆን የተሻለ መነቃቃት ሊሆን ይችላል ማለት ነው። ስለዚህ ክራብ ሜንታሊቲ በጣም መጥፎ የሆነ አስተሳሰብ እንደመሆኑ ፖዘቲቭ የሆነ ማይንድ ወይንም መልካም አመለካከት ቀና አመለካከት እንዲኖረን በማድረግ ከሰዎች ጋር መልካም ግንኙነት መፍጠር እንችላለን ማለት ነው። መልካም ጊዜ እንዲሆንላችሁ እንመኛለን። በቀጣዩ ሌላ ተመሳሳይ የሳይኮሎጂ ቪዲዮ ይዘልናችሁ እንመጣለን። እስከዛ ድረስ ቪዲዮቻችንን ላይክ፣ ሼር በማድረግ ቻናላችን ላይ ሰብስክራይብ በማድረግ ለጓደኞቻችሁን በማካፈል ፕሮግራሞቹ እንዲደርሷችሁ ቪዲዮቹ እንዲደርሷችሁ እንድታደርጉ እንጋብዛለን። መልካም ጊዜ